ቡና ላይ የምንሰራው ስራ በቀጣይ በዞናችን በከፍተኛ ሁኔታ የገቢ ምንጭ ሆኖ እንዲያገለግል ትልቅ አቅም ይሆናል። ከገቢ አቅም ባለፈ ቡና እንደምታውቁት ከተፈጥሮ ተስማሚ ነው። ቡናን ለማልማት አካባቢን ላደን ማድረግ ያስፈልጋል። አካባቢን መጠበቅ ያስፈልጋል። ስለዚህ የአካባቢ ጥበቃና የአካባቢ ውበት አካል እንደሆነ መውሰድ ያስፈልጋል። ይህ በጓሯቸው ያሉ አርሶአደሮች እንዴት እንደሚያምር አይታቸዋል ዛሬ ካደረግነው ጉብኝት ጀምሮ ሌሎቹም ቡና ያላቸው ጓሮዎች ውብ ናቸው ብዙዎቹ የእኛ አካባቢ ጓሮዎች ራቁት የቆሙ ናቸው ብለናል ባዶ ቤት አለ ጓሯቸው ክፍት የሆነ ይሄ ተገቢ አይደለም ብለን ወስደናል ከዚህ አንጻር ቡና ላይ ስንሰራ በቀጣይ በከፍተኛ ሁኔታ ለዜጎች የስራ ዕድል የሚፈጥር ነው የሚሆነው የገቢ ምንጫችንን ከፍተኛ የሚያደርግ ነው። አካባቢያችን ለመለወጥና ስነ ምህዳሩን ለማስተካከል ከፍተኛ አስተዋጽኦ ይኖረዋል። ከዚህ አንጻር በርትተን መስራት ይኖርብናል። እስካሁን በሰራነው ስራ የመጡ ውጤቶች አሉ። ነገር ግን ካለን እድል አንጻር ካለን እምቅ አቅም አንጻር የሚፈለገው ደረጃ የደረሰ አይደለም የቡና ሽፋናችን ምናልባት ሁለት ወረዳ ብንሰበስበው ሁለት ወረዳ ሊያክል የሚችል የቡና ሽፋን አለን የሚል ሪፖርት ነው ያለው። ይሄ ግን ከቤት ከመሸፈን ባለፈ ለገበያ ወጥቶ ገበያውን ከማጥለቅለቅ፣ በእኛ ብራንድ፣ በስልጤ ብራንድ የዓለም ገበያ ከመግባት አንጻር ክፍተቶች አሉበት። የዚህ አንደኛ መነሻ በአለማናቸው የቡና ማሳዎች ትልቁ ችግር የእንክብካቤ ችግር አለ። የሚፈለገው ምርት ለማግኘት ተገቢ የሆነ የቡና እንክብካቤ ይፈልጋል። ልክ ሕፃንን ተንከባክባችሁ እንደምታሳድጉት ቡና በየቀኑ ክትትል እይታ ይፈልጋል። ብዙዎቹ አሁን እዚህ አካባቢ የምናለማቸው ነገሮች የሰነፍ ናቸው። ጫት የሰነፍ ነው። ዛፍ የሰነፍ ነው። ቡና ግን የሰነፍ አይደለም። ቡና ግን ተክለን ምንገባ ከሆነ ምርት ልናገኛ እንችልም። በተንከባከብነው ባየነው ቁጥር ዋሮ ወጥተን ባየነ ቁጥር ተፋቶ ባደረግን ጥላ በፈጠርን ቁጥር ነው ምርት የምናገኘው። ስለዚህ የአርሶ አደራችን ጥንካሬ የሚፈተንበት ነው። የባለሙያችን ድጋፍ የሚፈተንበት ነው። ከዚህ አንጻር ያለማነውን ያክል እንክብካቤ ማድረግ ረገድ መሰረታዊ ጉድለት ስላለ ምርታማነቱ ዝቅተኛ ነው። አሁን በዞናችን ያለው ምርታማነት በሄክታር በሄክታር ወደ 6.9 ነው። ባለፈው በሀገር አቀፍ ደረጃ አይታችሁ እንደሆነ ጠቅላይ ሚኒስትሩ የጎበኘው ማሳ እስከ 60 ሄክታር በሄክታር እስከ 60 ኩንታል ማምረት ይቻላል። በተገቢው ከተሰራ በክልላችንን የተሻለ ምርታማነት የፈጠሩ አካባቢዎች አሉ። ስለዚህ ከዚህ አንጻር በቀጣይ አንዱ በአምስት አመት ውስጥ የዞናችንን የቡና ሽፋ አለው በ10000 ሄክታር የመጨመር እቅድ አለ። ሌላ ምርታማነቱ አሁን ካለበት 6.9 ወደ 11 ኩንታል የማድረስ እቅዳለን። ይሄ ከፍተኛ ምርታማነት ለማሳደግ የሚያስፈልጉ እንክብካቤዎች ላይ ተገቢ ትኩረት መስጠት ይኖርብናል።